እና መድረሳ ሲገነባ ኸይር ስራው ላይ ስትሳተፉ የነበራችሁ አባላት በሙሉ አልሐምዱሊላ፣ በዶሮ ግብር የሚገኘው መስጂዳችን እንግዲህ ተጠናቆ እዚህ ደረጃ ላይ ይገኛል ማለት ነው። ኢንሻላ እየዞርኩኝ ደግሞ ያለውን ነገር አሳያችኋለሁ። ይሄኛው ወንዶቹ ክፍል ነው። ይሄ ወንዶቹ ክፍል ነው። ምንጣፍ ይህንን ይመስላል። አልሐምዱሊላ፣ ይታያችዋል። ወለሰላይ ፊለ የነበሩ ቁርአኖች ደግሞ ማሻላ ላያችሁን የሚቀበላችሁ ያው አንድ ሶስት እህቶች ያስገባችሁት ቁርአን ኃይረ ፈላጊዎችን ተጨምሮበት ያለን የቁርአን መጠን ደግሞ ከነ መደርደሪያው ይህንን ይመስላል። በርግጥ አሁንም ቢሆን መድረሳ ሲገነባ ቁርአን የነገታችሁ ብዙ እህቶች ነበራችሁና አካባቢው ላይ ያሉ ደረሳዎች በጣም ብዙ ናቸው። አሁንም ያለው ቁርአን በቂ አይደለምና ቁርአን ገቢ ለማድረግ ንያ ያደረጋችሁ ልጆች ያው ንያችሁን እያስገባችሁ ማለት ነው። ይሄኛው ደግሞ ቁርአን የሚደረግበት ቦታ ነው። በጣም ነው ደስ የሚለው ማለት ዘመናዊ ነው እና ይሄ ቁርአን የሚደረግበት ቦታ ነው። በዘመናዊ መልክ የተሰራ ነው። ማሻአላ ነው። ነገራቶች እዚህ ነው የሚቀመጡት። ይሄ ምንድን ነው? የማይኮቹ ላይ ጀምሮ ያለውን የሚቆጣጠሩበት፣ የማይኩን ድምፅ የሚያስተካክሉበት እዚህ የሚቀመጠው ማለት ነው። ማሻአላህ፣ ዘመናዊ ነው። ማማረጊያ ቦታ ነው። ማይኩ ነው፣ ሙሉ ዘመናዊ ናቸው ቁርአን በነገራችን ላይ መጀመሪያም እንደነገርኳቸው ያው ተበታትነው ስለተቀመጡ ነው። አካባቢው ላይ መቅረብ ከሚፈልጉት ሰዎች አንጻር ከመስጂዱም ሁኔታ አንፃር በቂ አይደለም፣ ቁርአን ማለት ነው። ያስፈልገዋል። ይሄ ደግሞ መክኒሳ ከህረባ ነው። ያው ይሄ ምንጣፍ እንደመሆኑ መጠን በኖርማል መጥረጊያ እንትን ሲባል ሲጠረግ አስቸጋሪ ነው እና ው መክንሳ ከህረባ አለን። በመክንሳ ከህረባው ደግሞ ይጠረጋል ማለት ነው እየተረኩ አላሳያችሁ ምን እና ይሄ የመስጂዳት መቅረብሳ ከህራባ ነው አልহামዱሊላ ያ ሙላ ጎደር ቀረው የሚባል ነገር የለም በርግጥ እዚህ ውስጥ እና ደግሞ ይሄ በወንዶቹ በኩል መስኮቶቹንም ከላይ ያነሳቸው እንደዚህ ያ በኩል ከትሮቹ ከኖርማል ማይኮቹ በተጨማሪ ሁለት ማቶች ናቸው። ላይ ተሰ ያሉት አሳያቸው ወደ ሳያቸው ይሄ ደግሞ ሰአፊ ነው ማለት ባን ስለሌለ ነው እና በ በዛ ዞር ያሳያቸዋለሁ በሰፊው ተጨማሪው መሬት ያለው ነው። ይሄ ደግሞ የሴቶቹ መስጂድ ነው ማለት ነው።

ያስፈልጋቸዋል ማለት ነው። ይሄ በሴቶቹ በኩል ያለው ማየት ነው። እንደነሱ አድርጎኝ ቁርአን እውቀት ሰጥቶኝ እንደዛ በቆምኩበት ሌትም ቀንም ወይም እንደዚህ ሀብት ሰጥቶኝ ሌትም ቀንም በአላህ መንገድ በለገስኩት ብሎ መመኘት ይሄም ማሰብ በኢስላም አይከለከልም።

ረዋሁ ሙስሊም። ሰደቃ መረጃ ነው፣ ማረጋገጫ ነው ይላሉ። አንተ አኸር አለብህ ካልክ እኮ ነው ኪስህ ውስጥ ያለን ብር ለማታቀው ሰው ሰደቃ የምትሰጠው አላህ እንደሚመልስልህ ማረጋገጥ ነው። ሰደቃ መረጃ ነው። ይሄኛው ክፍል ደግሞ የወንዶቹ መማሪያ ክፍላቸው። ለመስገጃና መማሪያ ክፍላቸው አንድ አይደለም። ማብራት ስለሌለ ሌልባቸው ይችላሉ። ይሄ ወንዶቹ መማሪያ ክፍል ነው። ኢንሻአላህ ወደ ቤት ይንቀርበን ቁራኖችንም እንመኑን በዚህ ጋር እያስተካከሉ ማስቀመጥ ይችላሉ ነው ማለት ነው። ይሄው ማይክ እዚህ ጋር ተመስጥቶ ነው፣ ለዚህ ተላለፍ መስጅድ ቢሞላ መድረሳቸውም ላይ ማዳመት ይችላሉ ነው ማለት ነው። እና ይሄው ማይክራፎን እዚህ ማለ ነው። መስጅድ ላይ የሚደረገው ቁጥባን ሀዳራ ሲሰከት ወታደሮች ወደዚህ ቢገቡ ሊሰማቸዋል። እና ይሄኛው ደግሞ የወንዶቹ ቢሮ ነው ማለት ነው። ያው እንደ አጋጣሚ ሆኖ እቃ ስላለበትኝ ከፍቻ ያላሳያችሁም፣ ብቻ ግን አይቸዋለሁኝ ማለት ነው። ይሄ የወንዶቹ ቢሮ ነው እና ማሻ አላህ በጣም ደግሞ ያው አልተሰራለትም ቤት። ሌሎች መስጊዶች ላይ በክብም ሆነ በአራማ ዘን ተሰርቶለት ነው የምታዩት ማለት ነው። ይህ ደግሞ የመስጊዱ ማይቶ ነው ማለት ነው። ሚነራል ተስተካከለ፣ ያው በብሎኬት ምናምን ሲሰራለት ኢንሻአላህ የበለጠ ውብ ይሆናል ማለት ነው። ብቻ ግን ይሄ ማይክሮፎን ነው የመስጂዱ። የኛው ታንከር ደግሞ ያው አሁን ስላልተስተካከለ ጊዜያዊ ታንከር ነው። ለወደፊቱ ግን ኢንሻአላህ በቦሎኬት አድርገው በዘመናዊ መልኩ ነው ለማሰራት የታቀደለት፣ በፌሮ ማለት ነው። ማዛ ያደረገ ስለነበረ ከዚሁ ከነሱ መካከል አምጥታውት ነው እንጂ ለመስጂዱ እንትን ይኸው ነው። ምንድን ነው ጄኔሬተር፣ እና ጄኔሬተርም ያስፈልገዋል ማለት ነው። ይሄኛው ደግሞ የወንዶቹ ሀማም ነው። ማሻላህ ተባረከ ረህማን ማለት የተሰራው በዘመናዊ መልኩ ነው። ውስጡ ቧንቧ አለ፣ ማንቆርቆሪ አለ እና ማሻላህ ያለው ነገር በጣም ነው ደስ የሚለው እና ከበቂ በላይ ነው። ብዛትም አላቸው። ብዙ ጊዜ መስጂድ ልንጠቀም ስንገባ እንግዲህ ሽንት ቤት እና ውሃ ነው አዛሚ ያደርገን። እዚህ መስጂድ ላይ ደግሞ ይሄ ሁሉ ነገር የተቀረፈለት ነው ማለት ነው። የውሃም ሆነ የሀማም ችግር የለበትም ማለት ነው። አልሀምዱሊላህ እና ያለው እንትን ይሄ አጥሩ ደግሞ ያው የመስጂዳችን ምንድን ነው ስሙ መስመር ያለው ብቻ ጠፋብኝ ምን እንደሚባል ለፕሮግራሙ ተብሎ እንግዶች በዚህ በኩል እንዲመጡ ተፈቅዶላቸው ነው እንጂ ይሄ የሌላ ሰው መሬት ነው። ይሄ እንዳለ መታጠር ያለበት ነገር ነው። ከዚህ መስመር እንደዚህ የያዘው ነው ወይ ማለት ነው። ይሄው ከደርባ ጀምሮ ቆይ ተጨማሪ በተገዛው መሬት በኩል አሳያቸዋለሁ እና ያለው ነገር ምን የሚመስለው ከዚህ መስመር ልክ ነው። ይሄ የወንዶቹ ውዱ ማረጊያ በኩል ነው ወይ ማለት ነው። ይሄ ያው ውዱ ማረጊያ በኩል ነው ማሻአላ፣ ብዛቱም ስፋትም አለው ጥራቱም። ወደ ፊት ደግሞ ሴራሚክ ላዩ ላይ ሲለጠፍበት የበለጠ እና ይሄውና ትንሽ ይቀራል። በርግጥ ሙሉ ፊኒሺንግ ጓል አላለቀለትም። ሆኖ ግን ይሄንን ይመስላል በወንዶች በኩል ያለው ነገር። አሁን ደግሞ የምንገባበት ይሄ የሴቶቹ ሀማም ነው ማለት ነው። እንደምታቁት ትላንት ፕሮግራምም ስለነበረብን ይሄ የቃይ ለዛ ነው ማለት ነው። ይሄ የሴቶቹ ሀማም ነው። ይሄ የሴቶቹ ሀማም ነው። ሴቶቹ ውዱም ያረጉት ከዚህ ነው ማለት ነው። ውዱም ያረጉበት ከዚህ ነው። ማሻአላህ ማማቸውም ደሞ ጽድት ያለ ነው። ይሄ ሻውር መውሰጃ ነው ማለት ነው። ንፍስኪ ወደዚህ ታደርጋለህ። ይሄ የሴቶቹ ሻውር መውሰጃ ክፍል ክፍል ነው ማለት ነው። በተረፈው ሌሎቹ ሐማም ናቸው። ውስጣቸው ውሃ አለ። ያው እንደምታዩት ኢንሻአላህ ነገራቶች ሲስተካከሉና በቂ ብር ሲኖር ደግሞ አሁን ያለው ብር ሲጀመር ማልቋል እና የተወሰነ ብር ያለው በዚሁ አጋጣሚ እንግዲህ ንያ አድርጋችሁ ንያችሁን ገቢ ያላደረጋችሁ ብዙ እህቶች አላችሁና ንያችሁን ገቢ አድርጉ። ምክንያቱም ከዚህ በኋላ ራሱ በጣም ብዙ ብር ነው የሚያስፈልገው። ተጀምረው ብዙ ያላለቁ ቦታዎች አሉ። ይሄ የምታዩት አጥር የመስጊዱ ድንበር መጣልኝ ቅድም የነበረው እና ድንበሩ ከዚህ ልክ ነው ያው የምታዩት ከሰላም ምድምና ነው። ለትላንትናው ፕሮግራም የተዘጋጀ ስለነበረ አልተነሳሳም ማለት ነው። ለዛ ነው ያው ይገባችኋል ብዬ አስባለሁ። ለማንኛውም ግን ይው ከዝች ጀምሮ በዛኛው ግቢ ያሉ ሰዎች ፈቃድ ተጠይቀው ሴቶች በዚህ መስመር እንዲገቡ ተደርገው ነው ማለት ነው። የመስጂዱ ድንበሩ ይሄው ከዚችኛው ጀምሮ በሴቶቹ እንደዚህ ተያይዞ የሄደው ነው ማለት ነው። ይሄ ደግሞ ይሄ መሬት ተመገዛቱ በፊት እዛ ተሰርተ የነበረው ፈርሴ የመጣው ነው። የልጆች እና ይሄ የልጆች መማሪያ ክፍል ነው፣ መድረሳቸው ነው ማለት ነው። በዛ በኩል ያለው ደግሞ የያቲሞቹ ክፍል ነው ወይም ማለት ነው። እንደነገርኳችሁ ይሄንን ሁሉንም ነገር የምታዩት ለፕሮግራሙ ከነበረው ነገር አንጻር አልተነሳሳም። ብቻ እናንተ ትኩረት ማድረግ ያለባችሁ ላይ ትኩረት አድርጉ። እና ይኸው እነዚህ ተጀምረው ያላለቁ ሁላ ናቸው አሁን ነይታችሁ ንያችሁን ገቢ ያላደረጋችሁ በጣም ብዙ እህቶች አላችሁና፣ ንያችሁን ገቢ አድርጉ። የነጌታችሁን ጨምራችሁ ነይቱ ማለት ነው። እና ከዛ ይሄ ካለቀ በኋላ ደሞ ድጋሚ ይሻላል መጥቼ አነሳላችሁ። ሚራራ ሚናራው ነው ማለት ነው። ያው አልተፈራለችም በቦሎ ሲት ምናምን ነው። ሌሎች ሚናራዎች የሚሸፈኑት የተለያዩ መሳጅዶች ላይ ምን እንደምታዩ ይሄ ሚናራው

ያ ጾም ሰግዶ የዋለው አጀር እንደተጠበቀ ሆኖ ለእሱ ግን ይይዛ። ይህ ደግሞ ቅድም የወንዶቹን እንዳሳየኋችሁ ማለት ነው። ለማውለቅ ነው። ቅድም እንዳሳየኋችሁ ለሴቶቹም ደግሞ መጥሪያ ክፍላቸው ነው፣ መማሪያ ክፍላቸው ነው፣ ከመስጊዱ በተጨማሪ ማለት

ጾመኛን ያስፈጠረ ቅድም እንደነገርኳችሁ በዛ በኩል ያሉት ግቢዎች በሙሉ የሰው መግቢያ ናቸው፣ የመስጂዱ አይደሉም። በድንበሩ ያሉት ያው ለፕሮግራሙ መጀመሪያ አንዳንድ ቁሳቁሶችም ሲገቡ ይሄ ቦታው ጠባብ ስለሆነ ስለማይመች ነበረ ነበር እነዛን ቦታ የተዋሷቸው የነበረው ማለት ነው፣ እና ይተውሱ ነበሩ። አሁን ደግሞ ባለቤቶቹ ያንን ቦታ ስለሚፈልጉት ዝጉልን እያሉ ነው። ተለምነው ነው ለትላንትናው ፕሮግራም ያስቀሩት የነበረው ያው የመስጂዱ በጣም ጠባብ ናት ያው ከዚህ ጋር ጀምሮ ባለው ከተገዛበት እንትን ጀምሮ ከዛ እንትኑ ካለበት እኮ አጥሩ ያለበት እቺ ጠባባ ትታያቸዋለች አረ ከዚህኛው ድንበር ጀምሮ ያው እቺ ናት በቃ እቺ ናት ብቻ ስፋቷ እቺ ናት ያለችው እና ተጨማሪ ብር ተሰጥቷቸው ለነዚህ ለገበሬዎቹ ለባለ መሬቶቹ ያው እንዲያሰፉ ማድረግ ነው እንጂ አሁን መኪና ባጃጅ ይግባ ቢባል አይታሰብም። ወፈር ያለ ሰው እንኳን የሚያሳልፍ አይነት ነገር ምን እንጂ አይደለም። መኪናና በጣም ትንሽ ነው። ያው እነዚህ አሁን ከዚህ መስመር ነው ያለው ከዚች እንደዚህ ሄደች ናት ይሄ የሚሰውነ ቦታ የፈራረሰበት ምናምን ነው እና በጣም ጠባብ ናት። አልሐምዱሊላህ ያኛው ስለተጨመረ ነው እንጂ ከዚች ከዚች የምታክል ናት። በጣም ጠባብ ናት። ይህ የነገርኳችሁ እንግዲህ ጠባብ ነው መንገዷ። ከዚች ልክ ናት ያለችው ማሻላህ ትላንትና በነበረው ፕሮግራም ላይ ወላሂ ይሄ ነው በየነላቹ፣ አልችልም። በጣም ብዙ ኡስታዞች ናቸው ስቲል የሱና ኡስታዞች በየቻናላቸው ላይ የነበራቸውን አድናቆትና ምስጋና ይሄ ነው የሚባል አይደለም። ሐቂቀታ በጣም የሚያስደስት ነገር ነው ማለት ነው። ይሄው እቺ ያለችው ቦታ እቺ ናት ስፋቷ ማለት ነው። ይኸው አሁን ባጃጅ መኪና ይለፍ ቢባል ምታሳልፍ አይደለችም። የመስጂዱ ድንበር ከዚህ ልክ ነው እና ከዛ ከመጀመሪያው ጀምሮ እስኪ በርቀት ይታያል፣ ታነሱ አለ አይደል? ከዛ በርቀት ጀምሮ በአስፋልቱ ወደዚህ መስመሩ እዛ ስለሆነ፣ ከዛ ከመጨረሻው ዳር ጀምሮ ወይ በቀኝ ወይ በግራ በኩል ያሉትም አንዳቸውን እንትን ምንድነው፣ ብር ተሰጥቷቸው የመኪና የማስገቢያ ያክል መስፋት አለበት። እንደዚህ ማለት ነው ነውና አላህ ይበለውና ሰው ይሞታል፣ ጀናዛ ይታጠባል። እና በዛ ሰዓት ላይ ባጃጅ ገብቶ የሚወጣበትም የሚገባበትም የለም ማለት ነው። እኔ በእርግጥ በዚህ መስመር ገብቼበት አላውቅም። ምክንያቱም በዚህ በኩል በዋናው አስፋልት መግቢያ በኩል ሰዎችን ድንበር ድንበር ላይ ያሉትን መንገድ አስከፍተዋቸው በነሱ በእነሱ ነው ሲመላለሱ የነበረው ማለት ነው እና በወንዶቹ በኩል ያለው ነው እንደነገርኳችሁ በአሁን በመግቢያው በኩል ወንዶቹ በዚህ ነው። የሴቶቹ ደግሞ ቅድም ባይታየኋችሁ መስመር ተሻግሬ የቦጣውበት መሬቱ በተገዛበት በዛ በኩል ነው ያለው ማለት ነው። መስጊዱ ራሱ ማሻአላ ተባረከ ረህማን በሰውዲ መስጊዶች አሰራር የተሰራ ነው ማለት ነውና በጣም የሚገርም ነው። በጣም ብዙ ሰው ራሱ ትላንት ከመጡት ታዳሚዎች ውስጥ በጣም ተገርመውና ተደንቀው ነው ሲያዩት የነበረው ማለት ነው። አላህ ሱብሃነሁ ወተዓላ ብራችሁን በረካ አድርጎላችኋል። አላህ ንያችሁንም ሰደቃችሁን የሚቀበላችሁ። ወላሂ ይሄ ለናንተ ትልቅ ነገር ነው። ለኛ ይሄ ነው ተብሎ የሚገለጽ ነገር አይደለም ማለት ነው። እኔ ስለእያንዳንዳችሁ ምንም ብል የምጸድቀው

የቲ ሞቹ ነው እና እንደሰማችሁት ነው ማለት ነው ያለው ነገር ብቻ ባጭሩ ይሄንን ይመስላል። ግቢው ቦታው መስጊዱ